በስማ ወወልድ መንፈስ ቅዱስ አህዶ አምላክ አሜን። መልክአ መድኃኔ ዓለም ሰላም ለዝክረ ስምከ መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ለስም አጠራርህ ሰላም እንላለን። ፈጣሪያችን ክርስቶስ ወይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ ስለኛ ሕይወት የጠጣህ ያቀረብናትን አነስተኛ የምስጋና መባ በቸርነትህ ተቀበል። ሰላም ለስር ተርስከ መድኃኔ ዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ርስህ ና ስር ተርስ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልደህ በስጋ በሲ በህፃን አርአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ ደነገጠ፣ በሀዘንና በደቅሶም ተዋጠ። ሰላም ለገጽከ መድኃኔ ዓለም ሆይ ከሁለቱ ቀራንብቶችህ ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽህ ግርማ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ የኃጢአትን ማዕበለ ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላ ትልቁን ጥጫ በቸርነት አድነን። እሳቱም አይጠፋ ትሉም አይንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። ሰላም ለአይንቲከ መድኃኔዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ አይ አይኖች ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠህ የባህሮችን ጥልቀት ትመለከታለህ። አቤቱ ሰውነታችንን ከሰይጣን ፈተና ከአመፀኛ ከተንኮለኛ አድናት። አቤቱ ባህሩን አድርቀህ ደረቁን ሳር የምታለመልም ክሂሎት ያለህ አሸናፊ አምላክ ሆይ አምላክ ነህና፣ ሰላም ለመላቲከ መድኃኔዓለም ሆይ ሕማመ ተጽፎን ለመቀበል ለተዘጋጁ ጉንጮች ሰላም እንላለን። ህሊናን ደስ ስለሚያሰኙ አእናፍህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ አቤቱ ፈሰራዊ ተመላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋ ና ሀና አደባባይ ቆምክ። አቤቱ የእኛ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደ ሰማነውና እንደምናውቀው ሁሉ በመስቀልህ ቤዛነት አድነን። ሰላም ለአኩከም መድኃኔ ዓለም ሆይ፣ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ለአጣጣማፍህና ከናፍርህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ፣ አቤቱ አምላካዊ ታምራት የማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩ ምን ከእኔ ወግዱ የምትለዋን የፍርድ ውሳኔ እንዳታሰማን በቸርነትህ እንማጸናለን። ሰላም ለአስናኒ ከመድሃኒ ዓለም ሆይ በቀራንዮ አደባባይ መስቀል ላይ ሳለህ አስቀድሞ ስለ ዓለም ነጻ መውጣት የሰበከ አንደበትህና መለኮታዊ አስናኖች ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መላከ ሞት ነፍሳችን በፊት ባቆማት ጊዜ አቤቱ ገጸ ምሕረትህን አትመልስብን። ሰላም ለቃልህ ከመድሃኒ ያለም ሆይ አባት ሆይ ይቅር በላቸው በማለት ታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እንላለን። በመስቀል ላይም በመሰቀሉ ጊዜ አንዳችም የተቃውሞ ትንፋሽ ላልተነፈሰን እስትንፋስ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ከዚያ እስከዚህ ድረስ የሰራነውን ኃጢአታችንን ይቅርበል አቤቱ፣ ቅዱስ ስጋህን ከበላን ክቡር ደምህንም ከጠጣን በኋላ ነፍሳችን ጥፋት እንዳያገኛት በፍጹም ትጋት ደጅ እንጠናለን። ሰላም ለጉሬ ከም መድኃኔ ዓለም ሆይ ክቡር ልዑል ለሚሆን ጉሬህ ወይም ጉሮሮ ሰላም እንላለን። በገመድ እየሳው ለጎተቱ ክሳድህም ወይም አንገትህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በቀራኒው አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለሚቤታችን ድንግል ማርያም ብለህ ምሬያችኋለሁ፣ ይቅር ብያችኋለሁ በለን ከአንተ በቀር ቸር ይቅር ባይ የለምና። ሰላም ለመታክፍት ከመድኃኔ ዓለም ሆይ በጎልጎታና በቀራኒው አደባባይ አሩ አርኡ ተመስቅለን ተሸክመው ለተንገላቱ መታክፍት ሰላም እንላለን። ዙፋኑን በዘማነ ኪሎ ላዘጋጀ ዘባንህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆን በቅዱሳኖች በወዳጆች አማላጅነት እንማጸናሃለን። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላችኋልና። ሰላም ለእንግዳ ከመድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሀጻውን ተመስቀል እንደታቀፉ ክንድህ ና ደረትህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ፣ ለሰውነታችን መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነታችንን፣ ነፍሳችንን የሚጸሯት ጠላቶቻችን ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይጠቅጠቁ። ሰላም ለአእዳዊከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደም ለተነከሩት ለተጠመቁት እጆችህ ሰላም እንላለን። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በጎ ነገርና አስጀምረህ የምታስፈጽም ቸር አምላክ ነህ። አቤቱ ከጎንህ የፈሰሰው ደመ መብረቅ ከላይ ወደታች በተቆለቆለ ጊዜ ድምፀ ጉሁናው ከምስራቅ እስከ ምዕራብ አስተጋባ። ሰላም ለኩርናእከ መድኃኔ አለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ወርቾች ሰላም እንላለን። ፈጣሪያችን ክርስቶስ ሆይ አቤቱ ደዊ ቤቱ ደዊ መከራከያ የለበት ትላ ደስታ ካለበት የኤዶም ገነት ታገባን ዘንድ እንለምንሃለን። ሰላም ለእራህከ መድኃኔ አለም ሆይ እናታችን ሄዋንን በደሏን ይቅርት ልላት ዘንድ ነከራን ለተቀበሉ መዳፎችና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ አስሩ ጣቶች ሰላም እንላለን። ፈጣሪያችን ክርስቶስ ወይ የሀጣን ነፍስ መጠጊያ አንተነህኮን ለዓለም የምታበራላት እውነተኛ ፀሐይ አንተ ኮነ። ሰላም ለአጽፋረ እዴከ መድኃኔ ዓለም ሆይ አሰርቱ ቃላተ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም እንላለን። ፈጣሪያችን ክርስቶስ ሆይ፣ ክቡር ዳዊት እንደተናገረው ጠላቶቻችን ሰውነታቸው ዱር ለዱር ትቅበዝበዝ እያሉ እንዳይላገጡብን በየጊዜው በየሰዓቱ፣ በየዕለቱ ልመናችንን ስናቀርብልህ ፈጥነ ተቀበለን እንጂ ቸላ አሚን ሰላም ለገቦከ። መድኃኔ ዓለም ሆይ ሀዘንና ትካዜን ለሚያስወግድ መለኮታዊ ጎንህ ሰላም እንላለን። በዓለም ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ክርስህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ መድረቅ መንጸፍ የሌለበት ባህረ ምሕረት እንደመሆንህና የቸርነትህን ቃል መቼ ታሰማን ይሆን እያል ሁልጊዜ አምላካችን አምላካችን እንልሃለን። ሰላም ለልብከ መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢዩ መንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቡና ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ስለ ትህትና ሕፃኑ አረጋዊ እየተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ ይልዩና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ለትዕግስት አንክሮ ይገባል። ሰላም ለኩልያቲከ መድኃኔዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ሁለቱ ኩልያቶች ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በአካል ሶስት ባሕርይ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለሀጣን ስንኳ ሕይወታቸው ነህና፣ አቤቱ አቤቱ ስንልህ በከንቱ እንዳንጠፋ ጠብቅን። አሚን ሰላም ለህሊናከ መድኃኔዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛም ከሰሜን እስከ ደቡብ በአራቱ ማዕዘን ዓለም የብርሃኑ ጸዳን ለሚያንጸባርቀው ህሊና ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተ የተቀመጥከ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማያ ሰማያት ወደዚህ ዓለም የመጣህ አንተ ነህና ክቡር መስጉና አምላክ ነህ። ሰላም ለአማውቲከ መድኃኔ ዓለም ሆይ የሀጥኡን ሰው ሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆኑ ሳጣዊ ገንዘብህና ለአማውትህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ከዚህ ዓለም ጥፋትና፣ ጥል፣ ጭቅጭቅና ንዝንዝ ሁሉ አድነን በሰማይና በምድር በባህርና በየብስም ቢሆን ያላንተ ቸርሰው ወዳጅ ንጉስ የለምና። ሰላም ለህንብርትከ መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበው ህንብርትህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ አቤቱ ከችግርና ከፈተና አድነን። አባትህን በምስሐ ደብረ ጽዮን በሚያደርገው ታላቅ እምሳ ግብዣ ላይ ይዘኸን ግባ። ከአንተ በቀር ሌላ የምናውቀው ዘመድ የለንምና። ሰላም ለሀቁ ከመድሃን ያለም ሆየ ሲሆልን በር የናሱን መዝጊያ ሰዛብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰማ አቅልጠህ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናር እንደታጠቀ ወገብህና ኃይል አርያን እንደተጎናጽፉ አቆያጾችህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ መሀሪ ቅርባያንተ እግዚአብሔር እንደመሆነ መጠን በምንሄድበት መንገድ ሁሉ ቀናውን ጎዳና ምራን። የጽድቁንና እውነተኛውንም መንገድ ፈጽሞ ለማወቅን አልችልምና ፈጽሞ ለማወቅ አንችልምና። ሰላም ለአብራኪ መድኃኔዓለም ሆይ ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመቅና ለተጠለቀለቁ ጉልበቶች ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታችን እኛን አገልጋዮችን ለመጎብኘት በየጊዜው በመመላለስ ወደ እኛ ና ና። አቤቱ ጌታችን አንተ የአለም ግርማ ሞገሱ ነህና ሰላም ለሰው ኮናከ መድኃኔ ዓለም ክርስቶስ መድኃኔ ዓለም ሆይ ፈጻሜ ፍቅሮ ሰላም ለሆነው ተረከዘ ሰላም እንላለን። ዓለሙኑ ለማዳን ከሰማያ ሰማያት የወረድክ አንተ ቸር አምላክ ነህ፣ እናም አንተ ቸር አምላክ ነህ። ሰላም ፈጣሪያችን ክርስቶስ ሆይ የአርያም ጽን ኃይል ስትሆን እንደ ደካማ ሰው ክውዱንና ግዙፉን ዕፀ መስቀል ለመሸከም ምንኛ ድካምንና መከራን ልትታገስ ቻልክ። ለዚህ ለረቂቅ ልፍትና ሃንክሮ ይገባል። ሰላም ለመከድከም መድኃኔዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም እንላለን ፈጣሪያችን ክርስቶስ ሆይ አቤቱ ጌታ መሀሪ ቅርባ እግዚአብሔር እንደመሆን መጠን በዚያ በቁርጥ ፍርድ ቀን በምትመጣበት ጊዜ ማረን ይቅርም በለን አቤቱ በፊት እንደኛ ያለ በደለኛ የለምና ሰላም ለአጻቢ ከመድኃኔ ዓለም ሆይ በለቢሰ ስጋ ለደከሙና ለወዙ ጣቶች ሰላም እንላለን። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ ለእግሮች አጽፋርም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ አይቻል ነው። አቤቱ ወዳጅህ ዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወትን እንዳለው እናምናለን፣ ተስፋም እናደርጋለን። ሰላም ለቆምከ መድኃኔዓለም ሆይ አይሁዶች ተሰባስበው በቀራንዮ ይወደው ይለ አላቁሙ ታካለ ቆምህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ብዙ ስጋን በተላበሰ እንደ በታችን ልመናችን ስናቀርብ አሳልፈህ ለጠላት አትስጠን። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ሰላም ለመልክእከ መድኃኔዓለም ሆይ ለጻድቃን አይደለ ሀጣንን ለማዳን በራሱ ደም ራሱ ለተጠለቀለቀ ስነ መልክ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ እንገሰግሳለን። በመስቀል ላይ ሳለህ አባቶ ይቅር በላቸው ማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድመን ሰምተናልና። ሰላም ለጸአተ ነፍስከም። በመስቀል ላይ ልዩ ልዩ አምላካዊ ታምራትና ሕማማተ መስቀል ከተፈጸሙ በኋላ በገዛ ስልጣንህ ለተፈጸመው ጸአተ ነፍስ ሰላም እንላለን። ሕሙማንን የሚፈውስ ልዩ ማዛ ላለው በነ ስጋም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ዓለምን ለማለኑ ተሰቀልክበት። በዚያን ሰዓት እነሆ ጌታ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋከ መድኃኔዓለም ሆይ፤ ከጽጌሬዳ ማዛ ይልቅ ማዕዛ ላለው ግንዘተ ሥጋ ሰላም እንላለን። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ፤ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሩበት አዲስ የሚሆን በታመፀ የህንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ለአንተ ምስጋና ይገባል። ሰላም ለትንሣኤ ከመድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሳኤ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተህ ደቀ መዛሙርትን በጦር የተወጋውን ጎኔን፣ በችንካሪ የተቸነከሩትን እጆች እጅና እግሬን ተመልከቱ አልካቸው። ሰላም ለትንሳኤ ከመድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሳኤ ሰላም እያልን ስፍር ቁጥር የሌላቸውን ታምራትህን እንናገራለን። ፈጣሪያችን ክርስቶስ ሆይ፣ ለአዳም ልጆች መድህን እንደመሆንህ መጠን የእኛን የደካሞች አገልጋዮችህን ልመና ተቀብለህ፣ አቤቱ ከዚያ ርጉም ከሚሆን ጠላታችን እጅ አድነን። ሰላም ለእርገትከ መድኃኔዓለም ሆይ፣ በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘመን ለተከናወነ እርገት ሰላም እንላለን። ፈጣሪያችን ክርስቶስ ሆይ፣ በአንዲት መንግስትህ መንግስቱ ለዘላለም አገዛዙን ለትውልደ ትውልድ ነው እያሉ ሰማያዊያን መላእክት በየለቱ በየሰዓቱ ያመሰግንሃል። ሰላም ለእርገትከ መድኃኔ ዓለም ሆይ የቃል ኪዳን ስነ ስርአት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባት ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እሱ መንፈስ ቅዱስ የኃጢአታችን ንሾ በማቃጠላቤት እሱ ኃይሉን ይግለጽ አሜን አልቦም ሰብዘ ከማየ ከሰው ወገን ማንም እንደኛ ኃጢአት የሰራ በደለኛ የለም እንዳንተም ያለ መሀሪ ቅርባዊ አምላክ አይኖርም ፈጣሪያችን ክርስቶስ ሆይ ዓለማትን ሁሉ የፈጠረ ፈጣሪ እንደመሆኑ መጠን በኋላኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ኃጢያታችንን እንጠብልን። አሚን አቂር ወትረ መድኃኔዓለም ሆይ ስለ ኃጢያታችን ስርየት፣ ጭንቅና መከራ ምስጋናህን ዘወትር እናቀርባለን። ፈጣሪያችን ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኛ አጎስቋሎች በአገልጋዮች ኃጢያታችንን ይቅር ብለህ ማደሪያችንን ስጠን እያልን በምንለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎታችን መጠን ምግባችን እናዘጋጅልንም፣ አጽማኒ በዝን ከመድኃኔዓለም ሆይ፣ መሪ የሆነ የሰቆቃው ነገር የምንጽፍልንንና በጆሮ ከአድምጠህ ቅዱሳት በሆኑ እጆች ጽሁፋችን፣ ጸሎታችንም ተቀበለን። ፈጣሪያችን ክርስቶስ ወይ መላእክት፣ ሊቃነ መላእክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆምክ። ቆምክኮን አቤቱ ዬዬዬ ስለኛ እንደዚህ ዓለም ሰው ተቆጠርክኮን አቤቱ ዬ አንተ አምላክ ስትሆን ስለኛ ጎንህን በጦር ተወጋህ ኮን አቤቱ። ኦ ሊቀ ካህናት መድኃኔ ዓለም ሆይ አቤቱ፣ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ አመፀኛ፣ እንደ ወንጀለኛ የራሄልና የልያ ልጆች የኋሊት ታሰርክ ኮን አቤቱ። ፈጣሪያችን ክርስቶስ ሆይ ስለ እኛ ለሞት ተላልፈ ተሰጠህ፣ እኮና አቤቱ ይይይ፣ ስለ እኛ በጦር ወጉህ አቤቱ ይይይ፣ ወየ ወየ ወየ ንጹህ ክቡር ስጋህን መሬት ሸፈነው አቤቱ። ኦ ክርስቶስ መድኃኔዓለም ሆይ ሃያላን ሊቃነ መላእክት በፊት መቆም የማይቻላቸው አንተ ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙ እኮና አቤቱ። ፈጣሪያችን ክርስቶስ ሆይ የዓለም ጉደል እግዚአብሔር ዘሲና እግዚአብሔር ዘግብጽ እየተባልክ የምትመሰገን አንድ እግዚአብሔር ነህ። ስለ እኛ በእንጨት ላይ የሰቀሉህ አቤቱ ይ አዲስ በታነጸ መቃብር ጨምረው ቀበሩህ አቤቱ ተማህፀንኩ መድኃኔዓለም ሆይ መጻጻውን መሪር ሐሞት በአጠጡ ጊዜ ሁሉ ተፈጸመ ማለት በዘጠኝ ሰዓት በገዛ ስልጣን ነፍስህን ከስጋ የለለየህባት ሰዓተ ነፍስ ወይም የነፍስ መውጣት ሰላም እንላለን። ፈጣሪያችን ክርስቶስ ሆይ፣ የኃያላን ጌታ የፍጥረታትም ሙሉ ፈጣሪ እንደመሆን በዚያች ነፍስህ ከስጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። ተዘከረነ እግዚኦ። መድኃኔዓለም ሆይ፣ አስቀድሞ ፈያታዊ ዜማንን እንዳሰብከው አቤቱ፣ አዳኝ ቤዛ በሚሆን መስቀልህ አስበን። ፈጣሪያችን ክርስቶስ ሆይ፣ አቤቱ ቸር ጠባቂ ነህና እንዳይን ብሌን ጠብቀን። አቤቱ እኛን መከረኞችን ሀዘንተኞችን ሰዎች በምስጋና የወይን ጠጅ አስደስተን አረጋጋን። ኦዛ ጾሩ ከመድኃኔዓለም ሆይ እጅግ ርህን በመቸንከር የእኛን መከራ አሸክሞ በቀራኒው ተራራ ላይ ላቆም ማቆም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለህ የአብ የባህሪ ልጁ ሆይ በአንተ መከራ ጽኑ ከሆነ ከመከራ ስጋና ከዳግመኛ ሞት አቤቱ እኛን አገልጋዮችህን ምን ተይዜኑ ዜና ሞትከ መድኃኔዓለም ሆይ አቤቱ፣ የሞትህን ዜና በአይኑ የተመለከተ በጆሮም የሰማ ሰው እሱ ምን አይነት ነገር ሊናገር ክህሎት አለው ይኖረዋል ይኖራል። ፈጣሪያችን ክርስቶስ ሆይ አቤቱ የመልከጼዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው፣ አክብረው በሱም ላይ ቅዱስ መንፈስን አሳደር፣ በእኛም ላይ ቅዱስ መንፈስን አሳደር፣ ባርከና አክብረንም ለጸዋ ስምከም መድኃኔዓለም ሆይ ስምህን የጠራ መታሰቢያህንም ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪያችን ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለህ ለዘላለሙም ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችህን አንተ ታስረፈታሃቸው፣ በሞትህም የሞቱትን ወገኖችህን አስነሳቸውም። ልህጡ ምግባር ሃይማኖቱ መድኃኔ ዓለም ሆይ ሃይማኖት ስንኳ ቢኖረን በጎ ምግባር የለን። አነስተኞች አገልጋዮች ማደሪያ ቤታችን መኖሪያ ቦታችን ከቅዱሳኖች ጋር ይሆን ዘንድ ፈቃድ ይሁን። አቤቱ ፈጣሪያችን ክርስቶሶች ከከንቱ ሞታ አድነን። ሁሉ ከንቱ ነው። የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉም ኃላፊ ጠፊ ነውና ስፋት ለከ አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ያለም ክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር በሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ያለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግስት ሽረት በህልውና ሞት ህልፈት የለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለም ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ሆይ እኛ ባጎደልን ውዳሴን ምስጋናን ሞልተህ ተቀበልልን። የእመቤታችን የእናታችን የቅድስት ድንግል ማርያም ረዴት በረከቷን ጣዕመ ፍቅሯን አሳድርብን የቅዱሳን መላእክት፣ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤል፣ የእልፍ አላፋት ቅዱሳን መላእክት፣ የጻድቃን፣ የሰማዕታት፣ የነቢያት፣ የሐዋርያት፣ የካናት ሰማይ ሱራፌል፣ ጸወርተ መንበር ኪሩቤል፣ የቅዱሳት አንስት እናቶቻችን፣ እንደዚሁም በዛሬው ዕለት ታስበው የሚሉ ቅዱሳን ሁሉ ረድኤታቸውን፣ በረከታቸውን፣ ጣዕመ ፍቅራቸውን አሳድርብን። ሰላም እንዳሳደርከን፣ ሰላም አውለን፣ ሰላም ያዋልከን፣ ሰላም አሳድረን፣ ጉባኤያችንን ባርክልን። ቤተሰቦቻችንን ጠብቅልን፣ ሀገራችንን ጽኑ ሰላም አድርግልን፣ ያለንበትን አገር ጠብቅልን። ቸሩ አምላካችን ቅዱስ እግዚአብሔር ሆይ ከመከራ ስጋ ከመከራ ነፍስ ሰውረን፣ የታመሙትን ማርልን፣ ነፍሳተ ሙታን የታመሙትን ፈውስልን፣ ነፍሳተ ሙታንን ማርልን፣ ሄዋንን ጠብቅልን። አቤቱ አምላካችን ሆይ እኛንም ከክፉ ነገር ሁሉ ጠብቀን ቤተ ክርስቲያናችንን ጠብቅልን። አጽራራ ቤተ ክርስቲያን ናሳግስልን ገዳማቱን፣ አድባራቱን፣ መካናቱን ሁሉ ጠብቅልን። አቤቱ አምላካችን በጸሎታቸው አስቡን፣ አትርሱን፣ ሁሉ በቸርነት አስብልን። በዳግም ምጽአት መጣ ጊዜ ለመንግስት የበቃን ታደርገን ዘንድ ቅዱሱን ገናናውን ስምህን በእኛ ባህት አንባሮች አንደበት አንተ እንዳስተማርከን እንዲሁ ማለት እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ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 በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስሰረይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚወላ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።